የአካባቢ ተወላጅ ምሁራን የአንድነት፣ የሰላም፣ የልማትና የመልካም አስተዳደር ምክክር ኮንፈረንስ በጋርዱላ ዞን ዋና ከተማ ጊዶሌ ላይ ተካሂዷል። ለምክክር ኮንፈረንሱ ጊዶሌ ላይ ከተማ የተገኙት ምሁራኑ በከተማ አስተዳደሩ የተሰሩ ያሉ የልማት ስራዎችን ተዘዋውረው ጎብኝተዋል። ጉብኝቱ የአረንጓዴ አሻራና የመሰረተ ልማት ግንባታ ስራዎችን ያካተተ እንደሆነ ያነሱት የከተማ አስተዳደሩ ከንቲባ አቶ ወልደ መድህን ካጫኖ ጋርዱላ በዞን መዋቅር ከመደራጀቱ ጋር ተያይዞ በከተማው መነቃቃት መፈጠሩን ነግረውናል። ዛሬ በተደረገው የመስክ ምልከታ የአረንጓዴ አሻራ ስራዎች በከተማ በአስተዳደር ደረጃ የተከናወኑ እንዲሁም በዞኑም በድራሻ ወረዳም በቅንጅት የተሰሩ ስራዎችን ለመመልከት ተችሏል። ከዚያ በመቀጠል የጊዶሌ ንጹህ መጠጥ ውሃ ፕሮጀክት፣ የጊዶሌ ከተማ ከንቲባ ሁሉን አቀፍ ህንጻ፣ እንዲሁም ደግሞ እዚያው ዙሪያ ላይ የቀይ መስቀል ማህበረሰብ አቀፍ መድኃኒት መደብርና የጊዶሌ ከተማ የእናቶች ማረፊያ ፕሮጀክቶችን ለማየት ተችሏል። እነህ ፕሮጀክቶች የዞኑ የከተማ አስተዳደሩ በቅንጅት የሚሰራቸው ናቸው። በከተማው ተጨማሪ የመሰረተ ልማት ግንባታዎችን ለማካሄድ ህዝቡን የማስተባበር ስራ እየሰሩ ስለመሆናቸውም ከንቲባው ተናግረዋል። የጋርዱላ ዞን መፈቀድ ማግስት ያለውን ሁኔታ ማየት ከቻለ ማህበረሰቡ በጣም ሰፊ መነሳሳት የፈጠረበት እንዲሁም ደግሞ ከሚጠበቀው የመሰረተ ልማትና ሌሎች ዝርጋታዎች አንጻር ሰው በጉልበቱም በገንዘብም በተለያየ መስክም ለማገዝ እየሞከረ ያለበት ሁኔታ አለ። አሁን ቀጣይ ላይ ደግሞ የጊዶሌ ከተማ የኮሪደር ልማት ፌስቱ፣ እንዲሁም ደግሞ የጊዶሌ ከተማ የአስፋልት ፕሮጀክት ነድፈን እየሰራን ያለንበት ሁኔታ አለ እዛ ላይ አብዛኛውን ከማህበረሰቡ ጋር መክረናል። ማህበረሰቡ ለማገዝ ለመደገፍ ዝግጁ ነው። የዞኑን ብሎም የከተማውን እድገት ለማረጋገጥ የአካባቢ ተወላጅ ምሁራን እገዛ እንዲያደርጉ የጠየቁት አቶ ወልደ መድን በዚህ ረገድ የከተማ አስተዳደሩ ከየትኛውም አካል ጋር ለመስራት ዝግጁ መሆኑን ገልጸዋል። ማህበረሰቡም ጭምር ከምሁሩ ጋር ተባብሮ ልማት እንዲሰራ፣ እድገት እንዲመጣ እና ለነገ ጭምር የተሻለ ተስፋ እንዲሰንቅ ከምሁሩ ጋር ይጠበቃልና እንደ አካባቢ መንግስትም እኛም እየጠየቅን ያለነው ምሁሩን ከጎናችን እንዲቆም ሰላም እንድናጸና ወደ ልማት፣ ወደ ተስፋ፣ ወደ እድገት ማህበረሰባችን እንድናሻግር ነው። በከተማ አስተዳደሩ እየተሰሩ ያሉ የልማት ስራዎችን ከጎበኙ ግለሰቦች መካከል አቶ ሳሙኤል ሳታባና አቶ አሸናፊ ታዬ የተመለከቱት ነገር እንዳስደሰታቸውና ና ከተባበርና በቅንጅት ከሰራን ከዚህ የተሻለ ለውጥ ማምጣት እንችላለን ብለዋል። ህዝቡ አገልግሎት ሊሰጥ በሚችል ደረጃ 80 ፐርሰንት ላይ መድረሱና አሁን ያለበት የግንባታው ፍጥነት ያንን ስናይ ህዝባችን ከዚህ ቀደም የውሃ የንጹህ መጠጥ ውሃ ችግር የነበረበት ይሄኛው ሲያልቅ ከከተማው አልፎ አጎራባች የሆኑ ቀበሌያቶች የገጠር ቀበሌያቶች ቆላው ባህልት አካባቢ የውሃ ችግር ያለው እነዛ ሁሉ የንጹህ ውሃ መጠጥ ተጠቃሚ እንደሚሆኑ ተስፋ ሰጪ ነገሮችን አይቻለሁ። በህይወት በጣም ደስ ያለኝ በተጨማሪ መንግስት ላይ ህብረተሰቡ ተባብሮ አጠቃላይ የተማሩ ህዝብም ተባብሮ በጋራ አዋጥቶ እጅ ለእጅ ተያይዞ አካባቢው ላይ ኢንቨስት ማድረግ ቢችል ከዚህም የተሻለ የበለጠ ትልቅ ልማት ሰርቶ ይህንን ህዝብ ማሻገር እንደሚቻል መረዳትና መገንዘብ የቻልንበት ሁኔታዎች አሉ እና እጅግ በጣም ደስ ይላል።